ዛሬ ግን ጨረቃና ንጉሷ የሉም። እውነት ለመናገር እንደማይመጡ ጠብቄ ነበር ምክንያቱም ሃይሚና ብሩኬ ከተለያዩ አንድ ላይ ቪዲዮ አይሰራም። ትላንትናም ተሰርቶ የከረመ ቪዲዮ ነው የተለቀቀው እና ያው እንደማይመጡ ገምቼ ነበረ። እንግዲህ አንድ ላይ ብትናፍቁንም ምንም ማድረግ አይቻልም እና እርግጠኛ ነኝ ብሩኬ በጣም ናፍቃለች ሃይሚዬ፣ ሃይሚም እንደዛው ብሩኬ በጣም ናፍቆሻል። እንግዲህ ሃይሚዬም አክስቷ ሰርግ ላይ ፏፈሽ እያለች ነው። ብሩኬም የወንድሙ ሰርግ ላይ አድማቂ ሆኗል። በስማ በቃ ቀድሞ የሚታየው እሱ ነው። እዛ ሰርጉ ላይ በቃ ቀድሞ እሱ ነው የሚታየው። የሚገርመው ነገር ማለት ነው። እና ቅውጥ ያለ ፕሮግራም ላይ ነው እሱም እሷም እንደዛው። ግን ይሄ ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ ጨረቃዎቻችን ዛሬ ቀርተዋል። ያው ያልመጡበትም ምክንያት መናገር አይጠበቅብኝም፣ ታውቃላችሁ። ስለዚህ ዋናው ነገር ሰላም የሆኑልን፣ ዋናው ነገር ደህና የሆኑልን እንጂ ያው ፖስት እያደረጉልን ነው ደህና እንደሆኑ ደግሞ የተለያዩ ፖስቶች እያየን ነውና፣ ዋናው ነገር ሰላም መሆናቸው ነው። ሰላም የሆኑ ጋይ ጋይስ፣ ዝናብ እየዘነበ ስለሆነ እንግዲህ እየተንኳኳብኝ ነው። ምንም ማድረግ አልችልም። አልጋይ ውስጥ ተደብቄ ነው። ምክንያቱም ዝናቡ መስባሙ እየንኳኳል ላይ፣ ግልጽም ቆርቆሮ ማለት ነው። ችግር እንግዲህ ክረምት ሲመጣማ እንዴት አድርገልን ሰራ ነው። ጉድፈላ ጉድ ፈላላችሁ ጨረቃዬ ደግሞ ማለት ነው ሀዋሳ ሰማይ ስር እንዴት ነው የሚያምረው እሱ ማም ሀዋሳ ገብርኤል መሰለኝ ይሄ ገብርኤል ነው መሰለኝ በጣም የሚያምር ቤተ ክርስቲያን በርቀት ሪከርድ ማነው ቪዲዮ ቅርጻ ፖስት አድርጋለች ኢንስታግራሟ ላይ ና እርግጠኛ ነኝ ብሩኬ ናፍቋታል ብሩኬ ናፍቆሻል ጨረቃዬ እንደገና ደግሞ ቀላይ ፖስት ያደረገችው ዘፈን አለና በፍቅርሽ ስሰቃይ በፍቅርሽ ታምሜ እንዲህ ስንገላታ እያየሽ ምን አጠፋው ፍቅሬ ሸሸሽኝ የሚል ዘፈን አለና ፖስት አድርገዋ። ይቻላል ያየሁት አሁን ነው ግን ከሰባት ሰዓት በፊት ይላል። እኔ ይህንን አላየሁትም ነበረ። በነገራችን ላይ ሌላ ነበር ያየሁት ስቶሪዋ ላይ አድርገው ማለት ነው፣ በሌላ ዘፈን ነበር እና ያንን አጥፍታ ሌላ ፖስት አድርጋየዋት እና ብሩኪ የሆነ የናፈቃት ይመስለኛል። ፖስታቸው ዘፈኖች በጠቅላላ እንደ ናፈቃት ነው እና እንደው ብሩኪ ባከ የሆነ መላፍጠር በጣም ተነፋፍቃችኋል፣ እኛም ናፍቃችሁናል። በእርግጥ ግን በቃ ምንም ማድረግ አይቻልም። አብሯችሁም ስትሆኑ ነው እኛ ደስ የሚለን፣ ምን ጊዜም ቢሆን ማለት ነው ና ሀይሚሻዬ እንግዲህ ለፈጣሪ ጋር እያወራች ይመስለኛል ፖስት ያደረገችበት ቦታ በጣም ነው የሚያምረው። ቤተክርስቲያኑ በጣም ደስ የሚል አካባቢው ራሱ እና ዛሬ አልተቻለችም። በቃ ፎፈሽ ስትል ስጨፍር ነው ያለችው ቲክቶክ ላይ ስጨፍር እንዴ! አልተቻለችም ዛሬ። የሚገራር የሚገራርም ፎቶ ነው ፖስት ያደረገችልን ቪዲዮ ማለት ነው እና ከቻላችሁ ብዙ አትራራቁብን ቶሎ ነ ሀይሚ፣ እንዳው ነገ ብትመጪ ደስ ይለናል። ጋይስ እናንተስ? እኔ ነገ ብትመለስ ደስ ይለኛል ባይ ነኝ። ከዛ እንግዲህ ቀለቀለም እያለቀ ነው የነብሩኬ ፕሮግራም እያለቀ ስለሆነ ተያይዘ ወደ አዲስ አበባቸው ይመጣሉ ማለት ነው። ሌላ ደግሞ ማለት ነው አንድ መልክት አለኝ አንድ እህቴ ፖስት አድርጋ ይቻታለሁና በጣም የውስጤን የገለጽልኝ አንድ አንዳንድ ጊዜ መናገር የምትፈልጉትን ነገር ሰው ሲገልጽላችሁ ደስ ይላል። ለምን እኔ ራሱ አነጋገር ውስጥ ያለውን ነገር ግልጽ አድርጌ መናገር አልችልም። ምክንያቱም ይሄ ችሎታ ይጠይቃል። እውነት ለመናገር ማለት ነው መናገር መቻል በራሱ ትልቅ ተስጦ ነው። በጣም ትልቅ ተስጦ እኔ ደግሞ አነጋገር ምናምን በቃ የውስጤን መግለጽ አልችልም እና እህቴ የሆነ ሀይሜ ፎቶ ላይ ጽፈሽ ፖስት ያደረግሽው ነገር እግዚአብሔር ይስጥሽ የልቤን የተናገርሽልኝ በጣም ነው የሚያሳዝነው ምን አድርጊ እንደሚሏት ምን ሁኚ እንደሚሏት ምን ፍጠሪ እንደሚሏት አላውቅም እግዚአብሔርን ግን ይቅር ይበላችሁ ምንም አላደረገቻችሁም እሷ ምንም እንዴ ምን ሀይሜ ማለት እኮ ማንም ሰው ላይ የማትደርስ ሰው ናት። እንደው ከሚዲያ ሰዎች እንኳን እንደው ከሚዲያ ሰዎች ብዙ ዩቱበሮቹ ይው በጣም ከብዙ ሰው ጋር ነው የሚነካኩት፣ አብረው ሲሰሩ በስራ ምክንያት ማለት ነው። ሀይሚና ብሩኬ ግን ከሰው ጋር እንኳን አይሰሩም። እና ምን አርጋችሁ፣ በየት አግኝታችኋት፣ በየት አይታችኋት፣ ምን አርጋችሁ፣ ምናችሁ ላይ ደርሳባችሁ እንደሆነ አላቅም፣ እንደዚህ የምታደርጓት የእውነት በጣም ነው የሚያሳዝነው። በጣም እንዲ የሰው ልጅ ሰርቶ መለወጥ አይችልም እንዴ? የሰው ልጅ ማደግ አይችልም እንዴ? ምን ሆኝ ነው የምትሏት እንዴ? ሀይሚ ገና የምታደግ ልጅ እኮናት በገና ትንሽዬ ልጅ እኮናት ወደፊት ብዙ መስራት የምትችል ልጅ እኮናት የምትቀየር ልጅ እኮናት። ሀገር ወገን ገና ብዙ የምትሰራ የምትጠቅም ልጅ እኮናት። ለምንድን ነው አሁን ላይ አናት አናቷን ብላችሁ እንድትጠፋ የምታደርጓት? እኔ ለራሴ ቻናሏ 991 ገብታይቸው ዛሬ በጣም ነው የተደሰትኩት። በጣም ነው ደስ ያለኝ። በቃ አሁን በቅርቡ 200 ሺህ ትገባለች። ደግሞ የናንተ የናንተ ሷን መቀጥቀጥ፣ የናንተ ሷን ማባረር፣ የነሱ የናንተ ሷን መጥላት የሷ ስኬት ነው። ጭራሽ ከፍ እንድትልና ጉልበት እንድታወጣ በደንብ እንድጠነክር እያረጋችኋት ነው። የእውነት ከዚህ ድርጊታችሁ ግን ተቆጠቡ። በጣም ይደብራል። ደስ አይልም። እንዴ ምን አረገቻችሁ? ከቻላችሁ እሷ ለመሆን ሞክሩ። እንደሷ ለመስራት ሞክሩ። እንደሷ ለመለወጥ ሞክሩ። ከዛ ውጭ ግን ምን ታርጋችሁ? ምን አረገቻችሁ? ምናችሁ ላይ ደረሰች? እንዴ ተዉ፣ እግዚአብሔርን በጣም ይደብራል በዚህ ልክ እንዴ ቅናት ምንድን ነው ቅናት? እግዚአብሔርን በሽታ፣ መድኃኒት የሌለው በሽታ ነው። ግን ደግሞ የምትቀኑበትን ነገር እወቁ። እናንተም መስራት ትችላላችሁ። እግዚአብሔርን ልክ እንደሷ የሰውባ የሰው መውደድ ስጠኝ ብላችሁ ጸልዩ። ከዛ ውጭ ግን እሷ ምን ታርጋችሁ? እሷ የሰው መውደድ ከፈጠረባት ፈጣሪ ልክ እሷ ላይ የፈጠረውን የሰው መውደድ እንዲፈጥርባችሁ እንደሷ መልካም ሰው ሆኑ፣ እንደሷ ጥሩ ሰው ሆኑ ከቻላችሁ። ከዛ ውጭ ግን አናት አናቷን አትበሏት። ልጅቷ ትስራበት ተዋት እንጂ የስራ ሰውነች ለምንድን ነው እንደዚህ የምትሆኑት?